ብፅዋን እለ የሐውሩ በሕገ እግዚአብሔር በእግዚአብሔር ሕግ በእግዚአብሔር ትእዛዝ በእግዚአብሔር ቅዱስ ፈቃድ የሚመሩ ብፁዓን ውዱሳን ክቡራን ናቸው። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የደቡብ ምዕራብ ሸዋ እና የሸገር አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት የተከበራችሁ ለዚሁ ጉባኤ ተሳታፊዎች ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ መነኮሳት፣ ቀሳውስት፣ ዲያቆናታት እንደዚሁ ምዕመናንና ምዕመናት እንኳን ለዚሁ ታላቅ በዓል በሰላም አደረሰን አደረሳችሁ። ብዙኃን ሊያውሩ በህገ እግዚአብሔር በእግዚአብሔር ሕግ የሚመሩ ንዑዳን ክቡራን ናቸው። እንግዲህ ቤተ ክርስቲያን የምትመራው በሕግ እግዚአብሔር በትእዛዘ እግዚአብሔር በእግዚአብሔር ፈቃድና መልካም አመራር ነው የምትመራው ቤተ ክርስቲያን ና ቤተ ክርስቲያንን ለማገልገል ስታገለግል ብዙ ድካም እየደከማችሁ የቆያችሁ ብፁዓን ሊቃነ ጳጳሳት አሁንም ደግሞ እነዚህ በአዲስ ምርጫ የተመረጣችሁት ቤተክርስቲያን ልታገለግሉ የተመረጣችሁ ወገኖቻችን እግዚአብሔር ወጥሮ እንግለጽላችሁ እንግዲህ የእግዚአብሔር ቤት በእግዚአብሔራዊ መንገድ መመራት እንደሚኖርባት የሁላችንም እምነት ነው፣ የሁላችንም ተስፋ ነው። ቤተ እግዚአብሔር ቤተ እግዚአብሔር ነው። የእግዚአብሔር ቤት እንደ መሬታዊ ቤት ሳይሆን እንደ ሰማያዊ እንደ ዓለማዊ ሳይሆን እንደ መንፈሳዊ ነው የምትመራው ቤተክርስቲያናችን እና የቤተክርስቲያናችን አገልግሎት በትክክለኛው በእምነት በትልቅ በታላቅ እምነት እና አምልኮተ እግዚአብሔር በጸሎት ከመራናት ሁሉም ነገር የቀና ይሆናል። ሕገ እግዚአብሔርን ተመርኩዘን ትዕዛዘ እግዚአብሔርን ተመርኩዘን ከተጓዝን ሁሉም ነገር ቀና ይሆናል። በመንገዱ ነው እየሄደ ያለው ማለት ነው በእግዚአብሔር ሕግ ከተመራ። ዓለማዊ ነገር ከተደባለቀበት ግን አደጋ ነው። ዓለማዊና መንፈሳዊና ዓለማዊ የተለያዩ ናቸው። ጋሻና ምንድነው መስቀል፣ እየቅሉ ይሰቃል ይባላል። እና በእግዚአብሔር ቤት ላይ የተደባለቀ ነገር መኖር የለበትም። መለኮታዊ እንጂ ፖለቲካዊ ነገር መኖር የለበትም። የቤተ ክርስቲያን አመራር በዚህም ሁላችንም በዚህ ከጸናን ሁሉም ነገር የተስተካከለ ይሆናል። ለመንፈሳዊ ብቻ ሳይሆን ለስጋውያንም ይጠቅማል። በመንገዱ ሲሄድ በመንገዱ ሲሄድ ቤተክርስቲያን በመንገዱ በተፈለቀለላት ጎዳና ስትሄድ ለዓለማውያንም ሁሉ ይጠቅማቸዋል እና እንግዲህ በአሁኑ ጊዜ ሲያገለግሉ የነበሩት ብዙ የደከሙ አባቶች ያው ተግባራቸውን ጊዜያቸውን ፈጽመው በሰላም እየተሰናበቱ ነው። አዲሶቹ የሚገቡት ደግሞ ይኸው ከዛሬ ጀምሮ ሊጀምሩ ነው፣ ሥራቸውን ሊጀምሩ ነው እና የሁላችንም እገዛ ያስፈልጋቸዋል ድጋፍ ያስፈልጋቸዋል፣ ጸሎት ያስፈልጋቸዋል። መቼም ያለው ሁኔታ ድብልቅልቅ ያለ ነገር ስለሆነ ያ ነገር እዛ ነገር ውስጥ መግባት መቼም ከባድ ነው፣ በጣም ከባድ ነው። ነገሩ ተደበላልቀዋል። ስለዚህ ሁላችንም እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ ሆነን እነሱን ለነሱን ለመርዳት ለመደገፍ በጸሎትም ይሁን በተግባር ወገኖቻችንን ይህን ስራቸውን በሰላም እንዲያካሄዱ በሀቅ በእውነት በንጽህና በቅድስና በቅንነት እንዲያካሄዱ የሁላችንም ጸሎት ይጠይቃሉ። ቅድምም ጠይቋል። የሁላችንም ኃላፊነት ነው። ይሄ እንግዲህ ይችን ታላቅ ቤተ ክርስቲያን እኛ በእግዚአብሔራዊ መንገድ ሰርተን ካልጠበቅናት ማን ነው የሚጠብቃት? አሁን ሰላም እንደምታዩት ሰላም ሁሉ ነገር ችግር ውስጥ ገብተዋል። ሰላም ሰማይ ተሰቅለዋል። እና ቤተ ክርስቲያን የሰላም ቤት ከሆነች እኮ ሰላም መሆን ሁሉም ሰላም ይሆን ነበር እኮ። ቤተክርስቲያን ጥርት ያለ እምነትና ድፍረት ድፍረት ስል ለመልካም ነገር ለመልካም ነገር ለቤተ ክርስቲያን ጥበቃ ቆራጥነት ቢኖር ኖሮ ሁሉ አይመጣም ነገር ነገር ግን እኛ ከተከፋፈልን፣ እኛ ከተጠራጠርን፣ እኛ ወዲያና ወዲህ ካልን ከቤተ ክርስቲያን ያልተገኘ ሰላም ኬት ነው የሚመጣው? ሌላ መምጫ የለውም በእውነቱ ዓለምማ ዓለም ነው። ዓለማዊ ተግባር ነው። ዓለማዊ ተግባር ነው። እና ሰላም ከቤተ ክርስቲያን መታየት አለበት፣ ከዛም ወደ ህዝቡ መዝለቅ አለበት። ወደ ህዝቡ ወደ ህዝበ ክርስቲያን ሰላም ከቤተ ክርስቲያን መመስረት አለበት። የሰላም ቤት ቤተ ክርስቲያን እናት እንግዲህ ሰላም አድግ ለክሙ ሰላም እወክሙ ያለው ክርስቶስ ስለዚህ ነው። ሰላሙን ለደቀ መዛሙርት ነው ይህን ያላቸው፣ ለደቀ መዛሙርት ብቻ ሳይሆን ለሁላችንም ነው ለክርስቲያን ሆነን ለተመደብን ሁሉ ወይም ክርስትና ዓለም ላለን ሁሉ ነው ይህንን የተሰጠው እና ሰላሙን ትቶልናል። ሰላሙን አሳድሮ ብናል የነበረውን ችግር የድሮውን አሳልፎ ዓመተ ፍዳ ዓመተ ኩነኔን አሰል አሳልፎ ዓመተ ምሕረትን ሰብኮ አዘጋጅቶ ሰጥቶናል። እንግዲህ ጌታችን ወመድኃኒታችን ኢየሱስ ክርስቶስ ስለዚህም የክርስቶሳዊ መንገድ መሄድ አለብን። በክርስቶሳዊ ፈለግ የክርስቶሳዊ ፈለግ መፈለግ አለብን መከተል አለብን። ስለዚህ ዓለሙን እንዲ ዓለሙን እንዲድን እንዲድን ዓለሙን እንዲድ ዓለሙ የሚድነው በቤተክርስቲያን ጸሎትና በቤተክርስቲያን ጥንካሬ ነው። ቤተክርስቲያን የራስዋን የሆነ ህልውና መኖር አለባት። ምክንያቱም የክርስቶስ ተላላኪና ወኪል እንጂ የሌላው አይደለችም ቤተክርስቲያን። ሌላውማ ሌሎች አሉበት እኛ የተሰጠን ኃላፊነት መንፈሳዊውን ሕይወት ለመዘርጋትና በመንፈሳዊ ሕይወት ለመምራት ነውና መንፈሳዊ ሕይወታችን የነጻ የጠራ እንዲሆን ልባችን የጠራ የነጻ መሆን አለበት። አጓጉላን እንሂድ አጓጉል ከሆነ በቃ ሁሉን ተንገረ ተበላሸ ማለት ነው። አይምሮአችን ይሰብሰብ። ወደ ቤተ ክርስቲያን፣ ወደ ሃይማኖት፣ ወደ እምነት፣ ወደ እግዚአብሔር መሰብሰብ አለበት አይምሮአችን አለበለዚያ እንዴት ሆኖ ዓለም ይድናል? እና ያው እንግዲህ ሰላማችንን እንዲያወርድልን ጌታችን ኢየሱስ ክርስቶስ ሰላማችንን እንዲሰጠን በገባልን ቃል መሰረት ሰላሙን እንዲያወርድልን እኛ ሰላማዊ መሆን አለብን። ሰላማም የምታድርበት ህሊና ማዘጋጀት አለብን። አዎ ዝንባሌ ያስፈልጋል። ዝንባሌ ያስፈልጋል። እንግዲህ ሰው ሲፈጠር ነፃ አድርጎ ነው የሰጠው። ክፉንና መልካሙን ለይቶ እንዲያውቅ ነው የፈጠረው እግዚአብሔር። እና ስለዚህ ክፉን ትቶ መልካምን መምረጥ ግዴታ ነው። አዎ ክፉን እና ከክፉን ከመልካሙ ነገር ለይተን የምናውቀው ከሆነ መልካም ነገር መስራት አለብን። ምክንያቱም የሚጠቅመን እሱ ነው የሚጠቅመን የምሱ ነው። ክፉ ነገር አይጠቅመንም። ጥላቻ አይጠቅመንም። ጎሰኝነት አይጠቅመንም። ዘረኝነት አይጠቅመንም። እኛ መንፈሳውያን የእግዚአብሔር ወኪሎች ነን። እግዚአብሔር የፈጠረን ከንጹህ ከንጹህ ሕሊና ጋር ነው የፈጠረን እግዚአብሔር። ወደዚህ ዓለም ስንመጣ ያው እንግዲህ መስቅልቅሉ እየወጣ ነው እንጂ ስንፈጠር ከክፋትና ከመቀኝነት ጋር አልተፈጠርንም። ንጹሃን ሆነን ነው የተፈጠረነው። ነገር ግን እኛ ይህን ነገር ካላስወገድን ደግሞ ክፉን ነገር አስወግደን መልካሙን ካልመረጥን ደግሞ የምንጎዳው እኛው ነን። የምንጎዳው እኛው ነን። እና እኛ ጠባቂዎች ነን እንጂ ተጠባቂዎች መሆን የለብን። ጠባቂዎች ነን እኛ በሁሉት ቤተ ክርስቲያንን የምንጠብቅ፣ ሃይማኖትን የምንጠብቅ፣ እውነትን የምንጠብቅ፣ ሰላምን የምንጠብቅ ነን እንጂ ሌላው ነገር የሌላውን ሌላም ህል የሌላው ባለቤት አለበት። ስለዚህ ይህንን ሰላማችንን እግዚአብሔር አምላካችን እንዲሰጠን ህሊላችንን እንሰብስብ። እያየነው እኮ ነው፣ እያየነው ነው። ምን ይህ በእውነቱ ይሄ አሁን ዝብርቅርቅ አድርጎን ያለው ነገር እኮ የእኛ ጥንካሬ ስለስላጣ ነው። የተሃቡፍ ነው ተለሰ ሰይጣን የሚባል እና ለሰይጣን ተመችተን መገኘት የለብንም ለእግዚአብሔር እንጂ። እና እግዚአብሔር አምላክ ወዲም እነዚህ አሁን የተሾሙ ወገኖቻችንን እግዚአብሔር ምክሩን፣ ጥበቡን፣ ትዕግስቱን፣ ቻይነቱን ይስጥልን። እግዚአብሔር አምላክ እስካሁን ድረስ ሲያገለግሉን የቆዩትን እግዚአብሔር ይባርካቸው። ደግሞም ሰላማዊ ሕይወት እረፍት። አሁን እንግዲህ እረፍት እንኳ የለም፣ ያስራላቸው ስራ አላቸው በየሄዱበት እያሉበት። እና ምንም ሊተኙ አይደለም የሚሄዱ፣ ሊሰሩ ነው። ከዚህ እነሱም ሌላ ስራ አላቸው። እነሱም ስራቸውን ያቃናላቸው እግዚአብሔር ወረድ ይጠብቃቸው። ቅድም ያልተናገርኩት የአዲስ አበባ ሀገረ ስብከት ብዙ አባታችን አብረው ተመርጠዋል። እሳቸውንም በረከቱን፣ ረድኤቱን ያሳድርባቸው። ቤተ ክርስቲያኒቱን ያለውን ችግር የሚያስወግድ ኃይልና መንፈሳዊ ኃይል መንፈሳዊ ጥንካሬ ይስጣቸው እንላለን። እንግዲህ ቅድም እንዳልኩት እኛ ዝንባሌ ካልሰጠነው መንፈስ ቅዱስ አይገባም። መንፈስ ቅዱስ አይገባም። እኛ እኛ አይምሯችን ካልከፈትንለት እና ዝንባሌ ከሌለን እንዴት አድርጎ ወደ ወደኛ ይቀርባል? እኛ ቅዱሳን እንሁን። ቅዱሳን እኩኑ ስማለ ቅዱሳን የተባለው እንደዚሁ ነው። ቅዱስ እኔ እና ቅዱሳን ሁን እናንተም የተባለው እኮ ለዚህ ነው። የእግዚአብሔር ቅዱስ ነው፣ እኛም ቅዱሳን መሆን አለብን። አዎ ስራችንን መስራት አለብን። የሌላውን ስራ ለሌላው መተው ነው እና እግዚአብሔር ይባርከን። እግዚአብሔር አምላክ ሁላችን በዚህ ተገናኝተን ይህንን ታላቁ በዓል አክብረናል። እግዚአብሔር ፍጹም ያድርግልን። እግዚአብሔር አምላክ ይጨመርበት። እግዚአብሔር ይባርከን፣ ይቀድሰን፣ ሰላማዊ ቀን ያድርግልን። የተረፈ ማዕቱን ይባርክልን። ሁላችሁንም እግዚአብሔር ይባርካችሁ፣ ይቀድሳችሁ በረድኤቱ ይጠብቀን ሁላችንንም። አቡነ ዘበሰማያት